ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። የአላህ ባሪያዎች ሆይ የሙፍቲ ቀብርን አስመልክቶ የሚሰሙት ነገሮች ልክ አይደሉም። ማንም ሰው ኢስላም ባዘዘው መልክ ነው ሕይወቱም ሞቱም ሊሆን የሚገባው። እሳቸው ተናዘዋል በሚል ቤቴ ውስጥ ወይንም መስጂድ ውስጥ ቅበሩኝ ተብሏል እየተባለ እየተጻፈ ነው። ይሄ የኢስላም አስተምሮት በፍጹም አይደለም። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ቤታቸው ውስጥ የተቀበሩበት ዋናው ምክንያት ሌላ ሐዲት ስላለ ነው እሱም እያንዳንዱ ነቢይ የሞተበት ቦታ ነው የሚቀበረው፣ ሚል ከአቡበክር ስዲቅ ረዲየላሁ ዓንህ የተላለፈ ሐዲት አለ። በዛ ላይ ደግሞ ማንም ሙስሊም ትልቁ የህይወት ዳር ድንበሩ ምንድን ነው? የህይወትን የተውሒድን ዳር ድንበር ማስከበር ነው፣ ከሽርክ መራቅ ነው። እንዲህ ቤት ውስጥ መቅበር፣ ቀብርን ለብቻ ለየት አድርጎ መቅበር ለባዕድ አምልኮ፣ ለቀብር አምልኮ ይዳርጋልና ሙስሊሞች ጠቅላላ ሊርቁት ይገባል። ቢስሚላህ ወሰላቱ ወሰላም ዋላ ረሱሊላህ። ያላህ ባሪያዎች ሆይ ከምንም በላይ የተውሂዳችን ዳር ድንበር እናስከበር። ለምን ይመስላችኋል? ሙፍቲ በ2013 ዓ.ም ከነበራቸው አምስት ሺህ ካሬ ሜትር ላይ አንድ ሺህዋ ለብቻ የቀብር ቦታ ትሆን ተባለች። ለምን? ሰይዱልባእ ማለት እንግዲህ ይሄ ቁባቸው ይሄ የምናየው ነው። ትልቁ ቁባ፣ አዎ ትልቁ ይሄ አረንጓዴው የሰይዱልባእ ቁባ ነው፣ የሰይዱልባእ ነው። ነጥቆ ይሄ እንግዲህ የአባታቸው እንትን የልጃቸው የመጀመሪያው ከሊፋ ልጃቸው ይሄ ነጩ ነው። ነጩ ይሄ በዛ በኩል ያለው አንደኛው ከሊፋ አብሮ ያለው ደግሞ የልጃቸው ሸማሐመዱ ሊዳንዬን የተቀበሉት ውሳዙን አቡሽራ ሲባል ሁላ የተቀበሉ ናቸው። ሁለተኛው፣ ሶስተኛው ደግሞ እዛ ዳር ከአባቴ ወደዛ ያለው እዛ ዳር ላይ ያለው ሾቆቹ ስርቅ ብላቸው ያለው አረንጓዴው እሱ። ቡሃና መሐመድ ያለው ባንድ ያለበት ስር ያለው የአረንጓዴው ሶስተኛው ከሊፋ ናቸው። ጣሊያን ይህንን ዱሬ እየሰራላቸው ልሳቸው ነው። ሙስሊሞች ትልልቅ የቀብር ቦታ ሳይኖራቸው ቀርቶ አይደለም። ዓላማው ግልጽ ነው። ይሄ ማንንም ለማታለል መሞከር አይገባም። ማንም መጣ ማን ማንም ቢሰበሰብ ሚሊኒየም አዳራሽ አይደለም፣ ዓለም ሚባል አዲስ አበባ ራሱ ጠቅላላ ተሰብስቦ ይሄንን ጥፋት ጥፋትነቱን ጥፋት አይደለም ቢል እኛ ጥፋት ነው ከማለት ወደ ኋላ አንልም። ለምን ጌታችን አላሁ ስብሓነ ወተዓላ ስላሳወቀን። ሙስሊሞች ሆይ የተፈለገው ሰይጣናዊ አምልኮ አምልካችሁ ዘላለም ዓለማችሁን ጀሀነም እንድትገቡ ነው። የነቢይላህ ኑ ህዝቦች ኑህ ዓለይ ሰላም 950 ዓመት የተላከባቸው ምን ሰርተው እንደሆነ ታውቃላችሁ እንደዚህ ትልልቅ ሰው የሚባሉ የሚገመቱ ሰዎችን ምን አድርገው ቀብር ቦታ ከፍ ከፍ አድርገው ሀውልት ሰሩላቸው፣ ከጊዜ በኋላ አመለኳቸው። እዚህ መጀመሪያ መግቢያ ቪዲዮ ላይ እንዳስቀመጥኩላችሁ የገታው ሸህ የሚባለውም ከነ ልጆቹ እዚህ ቪዲዮ ላይ እንዳያችሁት ማለት ነው። መጀመሪያ ሲሞት ይህኔ አልተመለከም ሊሆን ይችላል። ከጊዜ በኋላ ግን ይሄው ሰዎች ያመልኩታል። የገታው ሸህ ወይ እሱን እኮ በአይኑ ያየ ሰው አብሮት የሰገደ ሰው ጀሃነብ አይገባም፣ እሳት አይነካውም፣ የመሳሰለው የተባለለት ምን ሆኖ ነው የገታው ሸህ ካለንበት ሆነን አይደለም፣ እዚህ መተን ካለንበት ሆነን እኮ ስንጠራው ይደርስልናል የተባለው ምን ሆኖ ነው? ልክ እንደዚህው ቀብር ተሰርቶላቸው ሰው እየሄደ አንድ አምላክ የማይሞት አላህን ትቶ እነሱን ስለሚያመልካቸው። አቡበክር ስዲቅ ረዲያላሁ አንህ፣ ነቢዩ ሰለላሁ አለይሂ ወሰለም የሞቱ ጊዜ ምን አለ? እኛ ምን ሰማው? የሶሃባዎችን አካሄድ ነው። አቡበክር ምን አለ? የረሱል ሬሳ እዛው በተቀመጠበት ሙሐመድን የሚያመልክ ካለ ሙሐመድ በእርግጥ ሞቷል። አላህን የሚያመልክ ካለ ግን አላህ ሕያው ነው፣ መቼም የማይሞት ነው አለ። ስለዚህ እውቀት ተሰተናል የምትሉ ሰዎች በጠቅላላ ነገ የቀያማ ቀን፣ ዛሬ ሚሊኒየም ተሰብስባችሁ ለፎቶና ለቪዲዮ ሸውዳችሁ እንዳለፋችሁት አይደለም። ይህን ህዝብ ብትሸውዱት እኮ ሰከራተል መውትን ሲራጥን ቀብርን ማለፍ አይቻልም፣ መሸወድ አይቻልም። ከዚህ በፊት የሸወዳችሁት ስንት ሰው ነቅቶባችኋል። አላህን አትፈሩ፣ አላህን አትፈሩ። ትላንት ሚሊኒየም አዳራሽ የተደረገው ጉዳይ በፎቶ እናንተ እያወጣችሁ ዛሬ አባታችንን በዚህ መልክ ሸኘን እንደምትሉት ነው ወይስ ሸሪዓት አምጾበታል? ለነገሩ እናንተ ድሮም አላህን አትፈሩ፣ ዛሬም አትፈሩ። ለወደፊቱ አላህ እሱን ከምትፈሩት ያደርጋችሁ። ነቢዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ የነቢዩ ሰለላሁ ዐለይሂ ወሰለም ሬሳ እየመጡ እየዳበሱ ያለፉ ሴቶች በፍጹም አልነበሩ። ትላንት ግን ምን ሲደረግ ነው የነበረው? የሙፍቲ ሬሳ የነበረበትን ጨርቅ እየሄዱ ሴቶች ሁሉ እየዳበሱት ያልፋሉ። ሶሃባ ሴቶች ነቢዩ ላይ ሰገዱባቸው እንጂ ከፈናቸውን ምን አላደረጉትም ነበረ፣ እየዳበሱት አልሄዱም ነበረ። ስለዚህ አላህን መፍራት ተማሩ። እናንተ ራሱ ኡስታዝ ተብዬዎቹ አላህን ማትፈሩት እናንተ። አዑዙ ቢላሂ ሚነ ሸይጧኑ ረጂም። ይሄ ሁሉ ሙንከር ሲሰራ፣ ይኸው እዚህ ፎቶ ላይ ደግሞ ድጋሚ ያያይዣለሁ። ምን የተባለበት ሙፍቲ ከመቀበራቸው በፊት ተደግፈውበት የነበረውን ትራስ ሬሳቸው ተደግፎበት የነበረውን ትራስ ብሎ ደግሞ እቅፍ አርጎ የያዘ ልጅ አለ። ላ ሐውለ ወላ ቁወተ ላ ቢላህ። መልሰን ወደ ሰይጣን አምልኮ ልትመሩን አላህ ከእሳት ካወጣም በኋላ ወደ እሳት ተመለሱ ትሉናላችሁ። ይህ እኮ የይሁድ አካሄድ ነው። ነቢዩ ሰለላሁ ዓለይሂ ወሰለም ሞት አፋፋቸው ላይ ሆነው የረገሙት ለአነ ላሁል የሁደ ወነሷራ ኢተኸዙ ቁቡር አንቢያኢሂም መሳጅድ። ስለዚህ ኸው ፎቶውን አያይዤላችኋለሁ። በ2013 የቀብር ቦታ ተብሎ 1000 ካሬ ሜትር የቀብር ቦታ አላየንም። ስለዚህ እኢትዮጵያ ውስጥ ያላችሁ በየመስጅዱ በየኹጥባው ይህንን ልትቃወሙ ይገባችኋል አለበለዚያ ራቁታችንን አላ ፊት በባዶ ግር ሳንገረዝ የተቀሰቀስን ቀን አላ አይቀጡ ቅጣት ይቀጣናል ኢትዮጵያ ማለት ዳሩል ሂጅራተይን ሷሃባዎች ሁለት ጊዜ ወደዚህ ሀገር የመጡባት ሀገር ነበረች ነገር ግን አሁን የተፈለገው ምንድን ነው እዚች ሀገር ውስጥ ክህደት እንዲስፋፋ እየተጣረ ነው ሱብሓንላህ፣ እኛ ሙፍቲን ከሚያመልኩት አይደለንም። አደለም ሙፍቲን ነቢዩ ሙሐመድን ከሚያመልኩት አይደለንም። ለእሳቸው ስጁድ አናደርግም። ለማን? ለሙፍቲ? ለነቢዩ ሙሐመድ ስጁድ እንደማናደርገው ለፀሐይ፣ ለጨረቃ ስጁድ እንደማናደርገው። ስለዚህ በተውሂዳችን ላይ አደራን በርታ። ሙስሊሞች ሆይ የሰው ጋጋታ እንዳይሸውዳችሁ። ሰው ተሰብስቦ ይሄን ሁሉ ነገር ዝም አለው ማለት ሐቅ ነው ማለት አይደለም። አልሐምዱሊላህ ቁርአንና ሐዲትን አላሁ ስብሐነሁ ወተዓላ በሷህባዎች አረዳድ ቁጭ አድርጎልናል። ያንን መከተል ብቻ ነው ከኛ የሚጠበቀው። ያላህ ባሪያዎች ሆይ ስለ ተውሂድ ዛሬም ነገም ልንነጋገር ይገባል። ብቸኛ የዱንያ ሀብታችን ይሄ ነው። ለሁሉም ሙስሊም ይሄን ትምህርት አድርሱልኝ። ማንም ማንንም ሲያጭበረብር እያየን ዝም ልንል አይገባም። ትላንት የተሰራው ስራ ሰይጣናዊ ስራ ነው። የሞቱ ሰዎች ሼክ ሆኑ ዶክተር ሆኑ ኡስታድ ሆኑ ከሙስሊሞች ጋር ነው ሊቀበሩ የሚገባቸው። ለብቻ መቀበራቸው እነሱ እንዲመለኩ መቀስቀስ ነው። አላህ ይርዳን። በህይወት እስካለን ድረስ በተውሂድ ላይ ኖረው ለተውሂድ ሲሉ ታግለው ሽርክን አዋርደው ከሚሞቱ ሰዎች አላህ ያደርገን። ኢና ሊላሂ ወኢና ኢለይህ ራጅዑን። የሙስሊሞች መቃብር እያለ ተዛ ትቅበሩኝ የብቻዬ ቅበሪ ማለት አግባብ አይደለም። ስለዚህ ሰው ልጆችን ያልቁብኛል ብሎ ሰውየው እዚሁ ግቢ ቅበሩኝ ሊል ይችላል። እንግዲህ ሙስሊም የሆነ ሰው ሁልጊዜው በሸሪያ ህግ ነው የሚመራው። በሸሪያ ህግ ውጭ የሆነን ነገር መስራት የለበትም በህይወትም በሞቱም። እና የሙስሊሞች መቃብር እያለ ተዛ ትቅበሩኝ የብቻዬ ቅበሪ ማለት አግባብ አይደለም። ምክንያቱም ያው ሙስሊሞች ሲኖሩ ማህበረተኛ ናቸው፣ ሲሞቱም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 ይህ በጣም አስደንጋጭ ቪዲዮ ነው። ፈተናው ትልቁ ፈተና ከዚህ ጀምሮ የሽርኩ ጅማሩ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን። ግንዶ አድርጎ የመጅሊስ አመራሮችና ሐጅ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍትያ ጁመር ቤተሰብን ሙፍትያ ጁመር ከህዝብ ጋር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብለው ለማሳመን በጣም ለፍተው ግን አልተሳካላቸው። ሙፍትያ ጁመር ከዛሬ አምስት ዓመት በፊት ወደ መካነ መቃብር እንዲቀየር በደብዳቤ ጠይቆ የተቀየረላቸው ስፍራ መካነ መቃብር ከሆነ ባለፉት አምስት ዓመታት እዛ አካባቢ ላይ አንድም ሰው አልሞተም ነው? ለምንድን ያልተቀበረው ሌላ ሰው እዛ ጋር? ህዝቡን በእልህኝነት ወደ ሽርክ የምትነዱት ከሆነ ወላሂ አልዓዚም የምትጣሉት ከአላህ ጋር እምትጣሉት ከአላህ ጋር ነው። ይኸው የሽርኩን ጅማሮ ተመልከቱ። ጀናዛቸው የተቀመጠበት ምንጣፍ ሰው በእጁ እያበሰ መዳበስ ጀመረ። በሩ ተከፍተውለታል ማለት ነው። ነገ ቀብራቸው ላይ ሄዶ ላለመስገዱ ጀመር እየተሰገደ ነበረ። ላለመስገዱ ምንም ወስትና የለን። ኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ዑለማዎች መግለጫ ሰጥተዋል። ይህ ጉዳይ ሸሪዓዊ መሠረት የሌለው ኑዛዜ ተቀባይነት የለውም። ሰዎችን ወደ ሽርክ የሚነዳ ስለሆነ ማለት ነው። እሳቸውን እዛዜውን ሰጥተው ቢሆን እንኳን ልጆች የእሳቸው ልጆች ቀልብ ቢኖራችሁ ኖሮ ወላሂ ይህን አታርጉትም ነበረ፣ በእልህና በጨለምተኝነት ተንርታችሁ እንጂ። አላሁ ስብሓነሁ ወተዓላ ህዝቡን ከሽርክ ይጠብቀልን፣ እኛንም ከሽርክ ይጠብቀን። የቻልነውን እናድርግ። ወላሂ የቻልነውን እናድርግ። ቀጣይቱ ትውልድ ትልቅ ፈተና ነው የተጋረጠበት።

ረዋሁ ልቡሀሪ ከአላ ውጭ ሌላን አካል እየጠራ ከሞተ ጀሀነብ ይገባ ላሉ ነቢ አላት ሰላም። ስለዚህ በእያንዳንዱ ነብያቶች ላይ ልከናል ምን የሚል አንዕቡዱላሀ ወጅተኒቡ ጣጉት ጣጉት የተባለን በሙሉ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድና ተከብራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረብል አለሚን። እንግዲህ እስካሁን እያያችሁት ነው ቪዲዮውን። በጣም አሳፋሪ ጊዜ ላይ ደርሰናል። በጣም አሳፋሪ ጊዜ ላይ እኔ በጣም ነው ወላህ ያዘንኩት፣ ማለት ነው ኢና ሊላህ ወኢና ኢለይሂ ራጂኡን። በጣም ነው የሚገርመው እንደዚህ እንግዲህ፣ በዚህ ደረጃ ሙስሊሙ እንደዚህ ወርዶ ረክሶ በሽርክ ኔንጃ ወላህ በጣም ነው የሚያሳዝነው። የወደፊቱ ነው ደግሞ በጣም ከምንም በላይ የሚያሳስበው ማለት ነው። እንደምታዩቸው ሰዎቹ ሬሳው የነበረበትን ቦታ በእጃቸው የዳበሱ ራሳቸውን ምናምን ይጠርጋሉ። ሱብሃንአላህ ኔንጃ በጣም እኮ ይሄ ዝቅጠት ነው በቃ ሽርክ ውስጥ ሰው እንዴት ይዘፈቃል? ይሄ ሁላ ከዲን እውቀት ማነስ ነው። ስለዚህ እህቶች እባካች ሁላችንም ዲናችን እንማር። ይሄ ነገር በጣም አሳሳቢ እየሆነ ነው። በቃ ተነስቶ ያም ግራ ማጋባት፣ ያም ማወዛገብ እና ወደ ነፈሰበት እንዳንነፍስ የጎረፈው ጋር እንዳንጎርፍ ጎርፍ ዲናችንን መማር አለብን በተለይ አረብ ሀገር ላይ ያለን እህቶች ዲናችን በጣም መማር አለብን። ኢትዮጵያ ስንገባ በጣም ከባድ ነው። ከዚህ በፊት ስለ ሽርክ ኢትዮጵያ ውስጥ ስለሚሰራ ሽርክ ብዙ ጊዜ ቪዲዮ ሰርቻለሁ። አገራችን በጣም ያሳዝናል። አሁን ላይ ደግሞ አስቡት እስኪ፣ እንደዚህ አይነት ነገር እንግዲህ በቀብር መጎናበስ ሊመጣ ነው ማለት ነው። ጭራሽ የቀብሩ የወቅፍ ቦታ ይሆናል። የት ነው ወቅፍ አድርገው የተባለ። ያ ሱብሃነላ፣ እኔ እንጃ ምን ማለት እንዳለብር እራሱ በጣም ነው ግራ የሚያጋባው ነገሩ። ግን ዘመናቶች እየሄዱ ጊዜዎች እየሄዱ እንዴት እንደሚሆን እንግዲህ ታውቃላችሁ። እና እንደዚህ መሆኑ በጣም ያሳዝናል። ሙስሊሙ እንደዚህ መሆኑ በጣም ያሳዝናል። በጣም ከምንም በላይ ያሳዝናል። እና ራሳችንን መጠበቅ የምንችለው እውቀት ሲኖረን ነው። የዲን እውቀት ሊኖረን ይገባል። ማንም በሄደበት ማንም በተነዳበት እንደ በግ እንዳንነዳ እውቀታችንን እንያዝ። ከምንም በላይ ወላሂ አረብ ሀገር ሂደን ብሩን ገንዘቡን ባናተርፈው በቃ በየፈለግነው ሀሳባችን አላማችን ባይሳካልንም እንኳን ድናችን በደንብ ከተማርን ወላሂ በህይወታችን ትልቁ ስኬት ማለት ያን ነው። ሌላ ነገር ላይሳካላችሁ ይችላል። ገንዘብ ላይጠራቀምላችሁ ይችላል። ልጅ ላትወሉት ትችላላችሁ፣ ግንዲናችሁን ተማሩ ወላሂ ቀሪ ሀብታችሁ እሱ ነው። እና ውዶችዬ ራሳችን እንጠብቅ። ከእንደዚህ አይነት ነገሮች ራሳችን የምናርቀው እውቀት ሲኖረን ነው። ያለበለዛ ሰው ያደረገውን እናደርጋለን፣ ሽርክ ውስጥ እንዘፈቃለን። ሽርክን ደግሞ አላህ በፍጹም አልምርም ብሏል። እና አላህ ይጠብቀን። አላህ ሀገራችንን ከእንደዚህ አይነት ነገር ይጠብቃት። ወላሂ በጣም ነው የሚያሳዝነው። በየቀኑ የምታዩት ነገር ጭራሽ፣ አሁን እንደዚህ አይነት ነገር ከተፈጠረ በቃ እኔ እንጃ። እንደዚህ ከሌ ሸህዬ ሙተዋል እኮ ተብሎ የእሳቸው ቀብር እንደዚህ ያደርጋል እየተባለ ከዚህ ከወሎ ራሱ ተጠረቃቅመው ሂደው እዛ ቀብር ማምለካቸው አይቀርም በዚሁ ከቀጠለ ይሄ ጉዳይ ማለት ነው። እና በጣም የሚያስፈራ የሚያስፈራ ነገር ነው። አላህ ይጠብቀን። አላህ ቤተሰቦቻችን ይጠብቀልን። በጣም ያሳዘነኝ እና በቃ ያስፈራኝ ነገር ስለሆነ ለዚህ መልእክት ነው የመጣሁት። ውዶች ሁላችንም እውቀት ያስፈልገናል። እውቀታችንም እንያዝላችኋለሁኝ። አላህ ሰላማችሁም ብዝ በዚህ ያደርግልኝ። ላይክ፣ ሸር፣ ሰብስክራይብ አትርሱ። ሰላሙ አሌይኩም ወረህመቱላሂ ወበረካቱ።